ይስጥልን ውድ ኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አረብ ኤምሬት ኤርትራን ለመምታት ማቀዷ ተሰማ። ከሱዳን ቀጥላ ቀጣይ የኢምራት ታርጌት የሆነችው ኤርትራ ናት ተብሏል። በዚህም የዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። ኢትዮጵያ ባለፉት ዘጠና ቀናት ወይም ሶስት ወር ብቻ ኢትዮጵያ ከሶስት መቶ በላይ ወታደራዊና የስለላ ልዩ ልዩ ዘመናዊ ድሮኖች ማምረቷን ኢንሳ አሳውቋል። የወታደራዊ ድሮኖች ባለፉት ቅርብ ጊዜያትም አገልግሎት እየሰጡ ሲሆኑ እጅግ ውጤታማና ፍቱን ሆነው ተገኝተዋል። በዚህም የዜና ትንታኔያችን አካተናል። የኢትዮጵያ መንግስት በቅርቡ ከትግራይ ክልል ወደ አፋር ክልል ተተኩሶ የተባሉት ከባድ መሳሪያ ጥይቶች እየመረመረ መሆኑ ተሰማ። ይህ ክስተት ለሁለት ዓመታት የዘለቀው ደም አፋሳሽ ጦርነት ያስቆመው የ2022 የፕሪቶሪያ ሰላም ስምምነት እየተሸረሸረ ነው በሚል ስጋት አጠናክሮታል። የመከላከያ ምንጮች እንደገለጹ ሲሆን መንግስት የተገኙትን ጥይቶች በመሰብሰብ ምርመራ እያካሄደ ነው ተብሏል። ምርመራ አላማው ህወሓት ከዚህ ቀደም ሲጠቀምባቸው ከነበሩት የተለየ አዲስ መሳሪያ ሊኖሩ ይችላል የሚል ስጋት ለማረጋገጥ መሆኑን ምንጮች ክለዋል። የዚህንም የዜና ትንታኔያችን አካተናል። ቆይታችሁ በዝርዝር የመሰሙት ይሆናል። እስራኤል ከግብፅ ጋር የሚያዋስናትን ድንበር ዝግ ወታደራዊ ዞር በሚል ከለለች። እስራኤል መከላከያ ሚኒስትር እስራኤል ካትስ ዛሬ በሰጡት መግለጫ የሁለቱ ሀገራት ድንበር ለእስራኤል ስጋት እየሆነ መምጣቱን አስታውቀዋል። በመሆኑም ይህ ጉዳይ ከዚህ በኋላ መታገስ እንደማይችሉ ገልጸው ከባልደረቦቻቸው ጋር ባደረጉት አስቸኳይ ስብሰባ እዚህ ውሳኔ ላይ መረሳቸውን አስረድተዋል። ኢራን በቅርቡ እስከ 10 ሺህ ኪሎ ሜትር የሚደርስ ርቀት ያለው አህጉር አቋራጭ ባላስቲክ ሚሳይል አገልግሎት መስጠት እንደምትጀምር አስታውቃለች። በንድፈ ሐሳብ ደረጃ መላው አውሮፓና ሰሜን አሜሪካ ክፍሎች አሜሪካ ድረስ መድረስ እንደሚችል ታውቋል። በዚህም የዜና ትንታኔያችን አካተናል። እነዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናል ባለፉት ዘጠና ቀናት ወይም ሶስት ወር ብቻ ኢትዮጵያ ከሶስት መቶ በላይ ወታደራዊና የስለላ ልዩ ልዩ ዘመናዊ ድሮኖች ማምረቷን ኢንሳ ያሳወቀ ሲሆን የወታደራዊ ድሮኖቹ ባለፉት ቅርብ ጊዜያትም አገልግሎት እየሰጡ ሲሆን እጅግ ውጤታማና ፍቱን ሆነዋል ተገኝተዋል ኢትዮጵያ በድሮንና ወታደራዊ ቴክኖሎጂ በከባድ ፍጥነት እየተጓዘ ሲሆን ቴክኖሎጂቿና አጠቃቅም በሳት ተፈትነው ልዩ ልዩ ብቃት ማሳየት ችለዋል ኢንሳ እንዳሳወቀ ከሆነ ኢትዮጵያ በቅርቡ የማምረት አቅሟን በብዙ እጥፍ እንደምታሳድግና ተጨማሪ ቴክኖሎጂ የታጠቁ ልዩ ልዩ ድሮኖችም በከፍተኛ ቁጥር ወደ ማምረት እንደምትገባ አረጋግጠዋል። ኢትዮጵያ አሁን ካላት ከሚሊዮን የተሻገረ በእጅጉ የሰለጠነ ጦሯን ባሻገር ቴክኖሎጂ ከአየር የበላይነት ሲታከል በአፍሪካ እጅግ ዘመናዊ ጠንካራ ጦር እንደገነባች እንደሆነ ያረጋግጣል። ኢትዮጵያ መንግስት በቅርቡ ከትግራይ ክልል ወደ አፋር ክልል ተተኩሰው የተባሉ ከባድ ጥይቶች እየመረመረ መሆኑ ተሰማ። ይህ ክስተት ለሁለት ዓመታት የዘለቀው ደም አፋሳሽ ያስቆመው ስምምነት የሁለት ሺህ ሃያ ሁለቱ ፕሪቶሪያ ሰላም ስምምነት እየተሸረሸረ ነው በሚል ስጋት አጠናክሮታል። የመከላከያ ምንጮች እንደገለጹ ስለሆነ መንግስት የተገኙትን ጥይቶች በመሰብሰብ ምርመራ እያካሄደ ነው። የምርመራው ዓላማ ህውሀ ከዚህ ቀደም ሲጠቀምባቸው ከነበሩት የተለያዩ አዲስ መሳሪያ ሊኖሩ ይችላሉ የሚል ስጋት ለማረጋገጥ መሆኑ ምንጮች አክለዋል። ይህ አዲሱ ወታደራዊ ውጥረት የተከሰተው በዘመናዊ አፍሪካ ታሪክ እጅግ ገዳይ ከሆኑ ጦርነቶች አንዱ ያስቆመ የፕሪቶሪያው ስምምነት በተለያዩ ምክንያቶች አደጋ ላይ መውደቁን አንድ አዲስ ትንታኔ ባመላከተው ነው። ሪፖርቱ በቅርቡ በትግራይ ወደ አፋር ክልል መካከል በተከሰተው ግጭቶች፣ እንዲሁም የትግራይ አመራሮች በፌደራል ባለስልጣን መካከል እያደገ ከመጣው እምነት ማጣት ጋር ተዳምረው በ2022 መገባደጃ ጀምሮ የተገነባው ስስ ሰላም ስምምነት አደጋ ላይ መውደቁን አመላክቷል። ትንታኔው በአሁኑ አለመተማመን በዋነኝነት ዘገምተኛና ወጥነት የጎደለው ስምምነት አፈጻጸም መሆኑ ይጠቁማል። ምንም እንኳ በሁለት ተዋጊ ኃይሎች መካከል በጠነ ሰፊ ውጊያ ቢቆምም እንደ ትጥቅ መፍታትና የታጋዮች መልሶ ማዋድ ተፈናቃዮች መመለስ ባሉ ቁልፍ ድንጋጌዎች ላይ መዘግየትና የጋራ ውንጀላዎች ተበራክተዋል። የፌዴራል መንግስት የትግራይ ባለስልጣን ሙሉ በሙሉ ትጥቅ አልፈቱም፣ እንዲሁም በአማራ ክልል የሚንቀሳቀሱ ታጣቂዎች ጋር ይተባበራሉ ሲል ይከሳል። የትግራይ ክልል አመራሮች በበኩላቸው የፌዴራል መንግስት አስፈላጊ አገልግሎቶችና አስተዳደሪ ገደቦችን ማንሳትና ፖለቲካ ራስን በራስ ማስተዳደር መብት በማረጋገጥ በኩል እግሩን እየጎተተ ነው ሲሉ ይከሳሉ። በተለይ በሁለቱም ክልሎች አወዛጋቢ በሆነው የትግራይ አፋር ድንበር ላይ እንደ አዲስ የሀገረቸው ግጭትና የቆዩ ቁርሾችን በመቀስቀስ በሰላሙ ስምነት ትልቅ አደጋ መደቀኑ ሪፖርቱ አስገንዝቧል። ትንታኔው ሲያጠቃልልም ይህን የሰላም ስምነት ሙሉ በሙሉ መፍረስና ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ቀንድ መረጋጋት አስከፊ አንድምታ እንደሚኖረው ከወዶ አስጠንቅቋል። ዩናይትድ አረብ ኤምሬት ኤርትራን ለመምታት ማቀዷ ተሰማ። ከሱዳን ቀጥላ ቀጣይ የኤምሬት ታርጌት ኤርትራ ናት ተብሎ ታስቧል። ያም ሆነ ኤርትራ ውስጥ በብዛት ያለው የወርቅ ብርና መዳብ ክምችት እንዳለ በመታወቁ የቀይ ባህር ህንድ ውቅያኖስ ንግድ ማሳለጥ ኢምራት የኤርትራ ወደቦችን ስለፈለገች ነው ተብሏል። በቀጣይ ሳምንት የኢምራት አሜሪካ እስራኤል የጦር ጀቶች ኢትዮጵያ ጋር ሆኖ ኤርትራን መደብደብ ወይም ይጀምራሉ ተብሎ ይጠበቃል እየተባለ ይወራል። እስራኤል ከግብፅ ጋር የማያዋስናትን ድንበር ዝግ ወታደራዊ ዞን በሚል ከለለች። የእስራኤል መከላከያ ሚኒስትር እስራኤል ካተስ ዛሬ በሰጡት መግለጫ የሁለቱ ሀገራት ድንበር ለእስራኤል ስጋት እየሆነ መምጣቱን አስታውቀዋል። በመሆኑም ይህ ጉዳይ ከዚህ በኋላ መታገስ እንደማይችሉ ገልጸው ባልደረቦቻቸው ጋር ባደረጉት አስቸኳይ ስብሰባ እነዚህ ውሳኔ ላይ መድረሳቸውን አስረድተዋል። በውሳኔው መሰረት ድንበር ሙሉ በሙሉ ዝግ ወታደራዊ ዞን በሚል መካለኑን አስታውቀዋል። ወደ አቅራቢያ ያልተፈቀደለት ማንኛውም አካል መቅረብ እንደማይችል ገልጸው ፈቃድ ያላገኘ አካል ወደ አካባቢ ዘልቆ ግንባር እርምጃ እንደሚወሰድበት ትእዛዝ የሰጠ መሆኑን አስረድተዋል። በእስራኤልና በግብፅ መካከል ያለው የ200 ኪሎ ሜትር እርዝመት ያለው ወሰን ሙሉ በሙሉ ትእዛዝ ስር የሚወርቅ ሲሆን በተለይ በአካባቢ የሚያሳልፉ ድሮኖች የዚህ ሰለባ እንደሚሆኑ ተገልጿል። ሚኒስተሩ እንዳሉት ከሆነ ከግብፅ ጋር ተነስተው ወደ እስራኤል የሚገቡ ድሮኖች ለመምታት የሚያስችል አዲስ ቴክኖሎጂ በዚህ ውሳኔ ተግባራዊ ይሆናል ተብሏል። እስራኤል መንግስት ይህን እርምጃ በመውሰድ የተገደደው ከግብፅ ጋር የሚነሱ ድሮኖች ጦር መሳሪያና አደንዛዥ ጮች እያቀበሉ በመሆኑ ነው። የእስራኤል መከላከያ ኃላፊዎች እንደሚናገሩት ይህ በድሮን የሚሰራ የኮንትሮባንድ ንግድ የሚከናወን በድንበሩ አማካኝነት ተብሏል። በመጀመሪያ ከእስራኤል በኩል የሚገኙ ኮንትሮባንድስቶች ከድንበሩ አምስት ኪሎ ሜትር ርቀት ላይ ሆነው ድሮኖች ወደ ግብፅ የሚልኩ መሆኑን ኃላፊዎቹ ይገልጻሉ። ከዚያም በኋላ በግብፅ በኩል በሶስት ኪሎ ሜትር የሚገኙ ሰዎች ድሮኖች ካረፉ በኋላ ጦር መሳሪያ ጭነው መልሰው እንደሚልኳቸው ያስረዳል። የእስራኤል መከላከያ ሚኒስትር በመግለጫቸው ከዛሬ አንስቶ በኮንትሮባንድ ድሮኖች ላይ ጦርነት ከፍተናል ብለዋል። ኢትዮጵያ፣ ኤርትራ፣ ሶማሌና ጅቡቲ ያካተተው የአፍሪካ ምስራቃዊ ክፍል የዓለም ሀያላን አይን ያረፈበት ቀጠና ሆኗል። የአፍሪካ ቀንድ ክልላዊና ዓለም አቀፋዊ ኃይሎች ትልቅ የስበት ማዕከል አድርጎታል። ቀደም ሲል የአካባቢ ዋና ትኩረታቸው ድርገ የነበሩት አሜሪካ፣ ቻይና ያሉ ሀያላን ሲሆኑ አሁን ግን የአፍሪካ ቀንድ አዳዲስ ተወዳዳሪዎች ወሳኝ ፉክክር ሜዳ ሆኗል። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ቱርኬና ኳታር ኢራንና ግብፅ በአፍሪካ ቀንድ ጥቅማቸውን ማስጠበቅ እየተንቀሳቀሱ ያሉ ዋና ዋና ቀጠና ተዋናዮች ሆነው ብቅ ብለዋል። በአሁኑ ጊዜ አሜሪካ፣ ፈረንሳይ፣ ጃፓን፣ ቻይና፣ የተባበሩት አረብ ኤምሬት ና ቱርክን ጨምሮ 11 ሀገራት በቀይ ባህር ዳርቻ ላይ ጦር ሰፈር አላቸው። እነዚህ የመገኛቸው ምክንያት እንደየ ሀገሪቱ ይለያያል። ይሁንና የቅርብ ጊዜ ጂኦፖለቲካ ክስተት የአካባቢን ስትራቴጂ ጠቀሜታ በማሳደጉ ቀይ ባህር ታላቅ የኃይል ሽኩቻ ምህዋር መሆኑ እየተገለጸ ነው። የተባበሩት አረብ ኤምሬትስ ድጋፍ የሆነው አርኤስኤፍ አልፋሸን ከተቆጣጠረና በዳርፎርና ኮርዶፋን ከፍተኛ በደሎች ከፈጸመ በኋላ ግብፅና ቱርኪ ለሱዳን ጦር የሚያደርጉትን ድጋፍ አጠናክረው ቀጥለዋል። የግብጽ አርኤስኤፍ ግስጋሴ ለደቡባዊ ድንበር ቀጠና ስጋት እንደሆነ አድርገው ትመለከተዋለች። እናም ወታደራዊ ቅኝትና የጦር መሣሪያ አቅርቦቶችና የድንበር ማሰማራት እያሳደገች ነው። ቱርኪያ ድጋፏን በድሮና በሚሳኤልና በኦፕሬተሮች እያሰፋ ትገኛለች። በቅርቡ እስከ 10000 ኪሎ ሜትር የሚደርስ ርቀት ያለው አህጉራዊ አቋራጭ ባላስቲክ ሚሳይል አገልግሎት መስጠት እንደምትጀምር አስታውቃለች። በድን በንድፈ ሐሳብ ደረጃ መላውን አውሮፓ፣ ሰሜን አሜሪካ ክፍሎችና አሜሪካ ድረስ መድረስ እንደሚችል ከወዱ እየተነ